ሰባተኛው ሀገር አቀፍ ምርጫ ግንቦት 24 ቀን 2018 ዓ ም እንደሚካሄድ የኢትዮጵያ ምርጫ ቦርድ ይፋ አድርጓል። ምርጫን ለማካሄድ የሚያስችሉ የቅድመ ዝግጅት ስራዎች ከፖለቲካ ፓርቲዎችና ከሚመለከታቸው አካላት ጋር እየሰራ መሆኑን በዛሬው ዕለት አስታውቋል። የፖለቲካ ፓርቲዎች፣ የግል ተወዳዳሪዎችና የመራጮች ምዝገባን ለማካሄድ የሚያስችል የኦንላይን መመዝገቢያ በየነ መረብም ይፋ ተደርጓል። ቦርዱ ለመገናኛ ብዙኃን የሰጠውን መግለጫ ተከታትሎ ደግሞ ባልደረባችን ሚልኪያስ አዱኛ ተጨማሪ ሊያደርሰን በቀጥታ መስመራችን ላይ አገኝተነዋል። ሚልክያስ እንዴት ዋልክ? በቦርዱ የተሰጠው መግለጫ ምን ምን ጉዳዮች እንዳስሷል የሚለውን ለተመልካቾች ብታደርስ አመሰግናለሁ። ኛ ዳነች እንደምን ውለሻል? እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ በዛሬው ዕለት ሰባተኛውን የ2018 ጠቅላላ ሀገራዊ ምርጫን ለማካሄድ እየተደረጉ ያሉት ዝግጅቶችን በተመለከተ ለመገናኛ ብዙኃን እንግዲህ በዛሬው ዕለት መግለጫን ሰጥተዋል። እንግዲህ ቦርዱ ዛሬ ይፋ ባደረጋቸው መረጃዎች እንግዲህ ይህን ምርጫ ለማካሄድ የሚያስችሉ ዝግጅቶችን የዝግጅት ስራዎችን ከ2017 ዓ ም ጀምሮ እስከ ዛሬ ድረስ እየሰራ መሆኑንና የምርጫው እለት እስከሚደርስም ድረስ እንግዲህ እነዚህ ስራዎች እንደሚቀጥሉ ነው ያነሳቸው ማለት ነው። ከነዚህ ዝግጅቶችን መካከል እንግዲህ በተለያዩ አካባቢዎች ላይ በተለይም ምርጫ ማካሄድ በሚቻሉባቸው አካባቢዎች ላይ አስፈላጊውን የመሰረተ ልማት ዝርጋታዎች ስለመኖራቸው በተለይም ለምርጫ ምርጫውን ለማካሄድ የሚያስፈልጉ ግብአቶችን በየአካባቢውን ለማድረስ ያሉትን ተለማዘርጋታዎችን እንደ ቴሌኮሙኒኬሽን መንገድ፣ የመንገዱን አይነቶች እነዚህ እነዚህ ነገሮችን የመለየ ስራ እንዲሁም ደግሞ የምርጫ ጣቢያ ጽህፈት ቤቶችን ማቋቋም እንዲሁም ደግሞ ለፖለቲካ ፓርቲዎች ስልጠናን የመስጠት የመሳሰሉ ዋና ዋና ተግባራትን እያከናወነ እንደሚገኙ ነው ያነሳው ማለት ነው። እስካሁን ባሉ ሂደቶችም ደግሞ ከሀምሳ አራት በላይ ለሚሆኑ ተፎካካሪ የፖለቲካ ፓርቲዎች እንዲሁም የግል ተወዳዳሪዎች ሀሳቦቻቸውን ይዘው ወደ ህዝብ ከመቅረባቸው በፊት በምን አይነት መልኩ ሀሳቦቻቸውን ይዘው ለክርክር መቅረብ ይችላሉ፣ የሚለውን ስልጠና ከሰጠ በኋላ የሙከራ ክርክርም እንዲያደርጉ ስለማድረጉ ነው። እንግዲህ በዚህ ለመገናኛ ብዙሃን በተሰጠው መግለጫ ላይ ሲነገር የነበረው ማለት ነው። ከዚህም ባሻገር ደግሞ በተለይም እነዚህ የምርጫ ለማካሄድ የሚያስፈልጉ ዝግጅቶችን ከማድረግ ጋር በተያያዘ እስካሁን ድረስ ወደ 709 የምርጫ ክልሎች ስለመዘጋጀታቸው እንዲሁም ደግሞ ከ30 ሺህ ያላነሱ የምርጫ ጣቢያዎች ስለመለየታቸው ነው እየተነሳ ማለት ነው። እንግዲህ ይህ የምርጫ ጣቢያዎች ታዲያ አሁንም የሚቀጥለው ምርጫውን በአጠቃላይ ለማካሄድ ወደ ስድስት ወር አካባቢ እንደሚቀር ነው። በተለይም የቦርዱ ዋና ሰብሳቢ መላትወርቅ ኃይሉ በዛሬው መገናኛ ብዙሃን መግለጫ ላይ ያነሱት ማለት ነው። እንግዲህ ይህንን በተመለከተ ይህ እንዳለም ሆኖ ደግሞ ይህንን ምርጫ በሚፈልገው ልክ ለማካሄድ ደግሞ የተደረጉ የመመሪያ ማሻሻያዎች ስለመደረጉ ነው በዚህ መግለጫ ላይ የገለጹት ማለት ነው። ይህም የፖለቲካ ፓርቲዎች በምርጫ ወቅት በተለይም ዘመቻን የምረጡን ቅስቀሳን በሚያደርጉበት ጊዜ ሀሳቦቻቸውን ለመራጩ ህዝብ በሚያደርጉበት ጊዜ የመገናኛ ብዙሃን አጠቃቅም በተመለከተ እንዲሁም ደግሞ መንግስት ለተፎካካሪ የፖለቲካ ፓርቲዎች በአጠቃላይ ማድረግ ስለሚገባቸው ድጋፎችና ሌሎች ተያያዥ ጉዳዮችን በተመለከተ ማሻሻዎች ስለመደረጉ ነው፣ እንግዲህ በዚህ መግለጫ ላይ የተገለጸው ማለት ነው። በአጠቃላይ እንግዲህ ይህንን ምርጫ ለማካሄድ የሚያስፈልጉ ዝግጅቶችን በማድረግ በኩል የምርጫ ዕለት እስኪደርስ ድረስ ስራው እንደሚሰራ ነው የነሱት ማለት ነው። ከዚህ ጋር በተያያዘ በተለይም የአስቻይ ሁኔታዎችን በተመለከተ ማለት ነው፣ በተለይም አሁን ባለው ነባራዊ ሁኔታ በተለያዩ አካባቢዎች ላይ ይህንን ምርጫ ለማካሄድ አስቻይ ያልሆኑ ሁኔታዎች ሊፈጠሩ እንደሚችሉ ወይም ሊኖሩ እንደሚችሉ ከግምት ማስገባት እንደሚገባ ነው በዚህ መድረክ ላይ የተነሳው ማለት ነው። በአጠቃላይ እንግዲህ አስቻይ ሁኔታዎች ስራዎችን ስንል ሶስት ምልክቶች እንደሚቀመጡ ነው በዚህ በምርጫ ቦርድ የተገለጸው ማለት ነው። አንደኛው አረንጓዴ፣ ሁለተኛው ቢጫ፣ ሶስተኛው ደግሞ ቀይ ነው። ከነዚህ ውስጥ እንግዲህ ቀዩ በአጠቃላይ አስቻይ ሁኔታዎች፣ ይህን ምርጫ ለማካሄድ የሚያስችሉ ሁኔታዎች ሊኖሩ እንደማይችሉ የሚያመለክት ስለመሆኑን ያነሱት። ነገር ግን በተለይም ከጸጥታ ጋር በተያያዘ እነዚህ አስቻይ ሁኔታዎች ምን ይመስላሉ የሚለው የምርጫው እስከሚካሄድበት እለት ድረስ ከክልሎች እንዲሁም ከፌዴራል የጸጥታ አካላት እንዲሁም ደግሞ ከሚመለከታቸው ተቋማት ጋር በመሆን የሚያስፈልጉ መረጃዎችን በመሰብሰብ እንዲሁም ደግሞ ቦርዱ በሚያቋቁማቸው ኮሚቴዎች ወደየ አካባቢው ተንቀሳቅሶ ተገቢ መረጃ በመሰብሰብ በትክክል እዚህ አካባቢ ላይ ምርጫ ማካሄድ ይቻላል ወይስ አይቻልም የሚለውን በመለየት እስከ እለቱ ድረስ ይህንን ስራ ለመስራት ሙከራ እንደሚደረግ ጥረት እንደሚደረግ ነው የተነሳው ማለት ነው። ይህም ሆኖ በተለይም ምርጫው የሚካሄድበት ቀን ካለፈ በኋላም እነዚህ አካባቢዎች ላይ ከዚህ በፊት በስድስተኛው የሀገር አቀፍ ምርጫ ላይ እንደተካሄደው ማለት ነው አስቻይ ሁኔታዎች በሚፈጠሩበት ጊዜ ላይ ታዲያ እነዚህ አካባቢዎች ላይ ምርጫ እንደሚካሄድ ነው ያነሱት ማለት ነው። በዚሁ መሰረት እንግዲህ በአጠቃላይ የ2018 ሰባተኛውን ሀገር አቀፍ ጠቅላላ ምርጫን በተመለከተ የጊዜ ሰሌዳ ወጥቷል። በዚህም ዋና ዋና ቀናቶችን ወይም ደግሞ የጊዜ ሰሌዳዎችን ስናስቀምጥ የመራጮች ምዝገባ ከየካቲት ሰባት እስከ መጋቢ ሰባት ድረስ እንደሚካሄድ የፖለቲካ ፓርቲዎች ዘመቻ የምረጡኝ ዘመቻ ማለት ነው ከጥር አንድ እስከ ግንቦት 19 2018 ጠቅላላ ምርጫ ደግሞ በግንቦት 24 እንደሚካሄድ ቦርዱ ይፋ አድርጓል ማለት ነው። ጊዜያዊ ውጤት እንግዲህ የምርጫ ግንቦት 24 የሚደረገውን ምርጫ ተከትሎ ጠቅላላ ምርጫ ተከትሎ ማለት ነው ጊዜያዊ ምርጫዎች ደግሞ ከግንቦት 24 እስከ 25 በየጣቢያዎቹ ይፋ እንደሚደረግ ለህዝብ እንደሚደረግ ነው የተነሳው ማለት ነው። በአጠቃላይ ታዲያ ጠቅላላ የምርጫ ውጤቱ ደግሞ በቦርዱ አማካኝነት በሰኔ አራት 2018 ለህዝቡ ይፋ እንደሚደረግ ነው የተነሳው ማለት ነው። እንግዲህ ከ ከዚህ ምርጫ ጋር በተያያዘ በዋናነት ደግሞ በዚህ መድረክ ላይ ሲገለጽ የነበረው ነገር ምንድን ነው? እንግዲህ ምርጫ ቦርድ ይህንን ምርጫ ከማድረጉ በፊት የፖለቲካ ፓርቲዎች የእጩ ተወዳዳሪዎቻቸው፣ የግል ተወዳዳሪዎች የእጩ ተወዳዳሪዎቻቸውንን በተመለከተ የቅድመ ምዝገባን ለማካሄድ ማድረግ ስለነበረባቸው የጊዜ ሰሌዳ ወጥቶ ነው የነበረው ና የእጩ ምዝገባ ና የነዚህን የቅድመ ምዝገባ ያ ማለትም ደግሞ እነዚህ እጩዎች ምልክቶቻቸውን አጠቃላይ ሀሳቦቻቸውን በተመለከተ ለምርጫ ቦርዱ ሄዶ የሚያስመዘግቡበትን ቀን በተመለከተ ትንሽ አለመግባባት ተፈጥሮ እንደነበረ፣ ነገር ግን ይህንን የፖለቲካ ፓርቲዎችንም ወደ ቢሮ በመጥራት አስፈላጊውን መረጃ ሲሰጥ እንደነበረ ነው ያነሳው ማለት ነው። በአጠቃላይ እንግዲህ የእጩዎች ምዝገባን በተመለከተ ከጥር አንድ እስከ የካቲት አንድ ሁለት ሺ አስራ ስምንት እንደሚካሄድ። ከዛ ውጪ ይህ የእጩዎች የቅድመ ምዝገባ ሰነዶቻቸውን ማቅረቢያ ማለት ነው ለምርጫ ቦርድ ከህዳር ስምንት እስከ ታህሳስ ሀያ ሁለት ሺ አስራ ስምንት አመተ ምህረት እንደሚካሄድ፣ ይህም ደግሞ በአጠቃላይ በዚህ ዘርፍ ውስጥ በፖለቲካዊ ዘርፍ ውስጥ እየተንቀሳቀሱ ለሚገኙ ባለድርሻ አካላት ግልጽ እንዲሆንላቸው አንስቷል ማለት ነው። በአጠቃላይ እንግዲህ በተለይ ከዚህ በፊት ሲደረጉ ከነበሩ ሀገራ ሀገር አቀፍ ምርጫዎች የዘንድሮን ለየት ያደርጓል ከሚባሉት ነገሮች ውስጥ አንዱ ራስን በራስ የምዝገባ አካሄድን ማካሄድን በተመለከተ ነው። ይህም ደግሞ የፖለቲካ ፓርቲዎች በተለይም ቦርዱ አሁን ይፋ ባደረገው በይነመረብ ያም ማለት በኦንላይን ምዝገባ ራሳቸውን በራሳቸው የሚመዘግቡበት ሁኔታዎች ስለመፈጠሩ በዚህ ላይ እየተንቀሳቀሱ መመዝገብ እንደሚችሉ ነው ያነሱት። ከዛም መራጮች ደግሞ ይህንን የኦንላይን ምዝገባ ማድረግ እንደሚችሉ በይነመረብ ተደርጓል። ከዛም ባለፈ ግን መራጮች ይህንን ማድረግ በማይችሉበት አካባቢ ላይ ግን በታብሌትና ይሄ ራስ በራስን የመመዝገብ ሁኔታ የእጅ ስልክን በመጠቀም ማድረግ እንደሚቻል ነው። ከዛ ውጪ መራጮች ይህንን ማድረግ የማይችሉበት ሁኔታ በሚፈጠር በየምርጫ ጣቢያ ጽህፈት ቤቶች ቀርቡ ምዝገባ እንዲያደርጉ ይደረጋል። ከዛ ባለፍ ግን የማኑዋል ወይም ደግሞ ከዚህ በፊት የእጅ በእጅ ወይም የወረቀት ምዝገባን እንደሚደረግ ነው ያነሱት ማለት ነው። እንግዲህ በአጠቃላይ ይሄ 2018 ሰባተኛውን ሀገር አቀፍ ጠቅላላ ምርጫን በተመለከተ እስከ መጨረሻ ድረስ እስከ እለቱ ድረስ ማለትም እስከ ግንቦት 24 ቀን 2018 ዓ ም ድረስ አስፈላጊው ስራዎች መስራቱ እንደሚቀጥል ዋና ሰብሳቢዋ አንስቷል ማለት ነው። በአጠቃላይ እንግዲህ የ2018 ይህንን ምርጫ በተመለከተ ዋና ዋና የተነሱ ሀሳቦች ይህንን እንደሚመስሉ እንግዲህ ወደ ተመልካቾቻችን ለማድረስ እንወዳለን። እኔ ለጊዜው ያለኝ መረጃዎች እነዚህን ይመስላሉ። አመሰግናለሁኝ። መልካም ባልደረባችን ሚልኪያስ አዱኛ፣ በቀጥታ ገብተን አድረስከን መረጃ አመሰግናለሁ። መልካም ቀን ይሆንልን።